ሩሲያና ቤላሩስ አስፈሪውን ወታደራዊ ልምምድ ባደረጉ ማግስት እንግሊዝ የሩሲያ ድሮኖችን አስጥላለሁ በሚል ሰበብ በሩሲያ አፍንጫ ስር የጦር አውሮፕላኖቿን ልታሰማራ ነው። የኔቶ ምስራቃዊ ክፍልም በከፍተኛ ውጥረት ተሞልቷል። ኔቶ በጭንቀት ተወጥሯል። ግዙፎቹ የኔቶ የጦር ጀቶችም ትንንሾቹን የሩሲያ ድሮኖች ለማሳደድ አንድ በአንድ ወደ ፖላንድ እያቀኑ ነው። እንዲሁም አሜሪካ እንደፎከረችው መርከቡን በሚሳኤል አጋይታዋለች። የአደንዛዥ ዕጽ ጭኖ ነበር የተባለውና ከቬንዙዌላ ተነስቷል የተባለው መርከብ መመታቱ ዳግም የጦርነት ደመና በአካባቢው እንዲሰፍን አድርጓል። በሌላ በኩል የአረብና ሙስሊም ሀገራት በእስራኤል ላይ ጥብቅ እርምጃ እንወስዳለን የሚል የአቋም መግለጫ ባወጡ በነጋታው የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወደ ኳታር ማምራት ለጉዳዩ ልዩ ትኩረት አሰጥቷል። በሰኔ ተነግሮ የነበረው የኢራን ትንቢት ሰምሮ መታየቱም ዓለምን ጉዳስ ብሏል። ከዚህ በተጨማሪ በመላው ዓለም ከፍተኛ ተጽዕኖ የፈጠረውን የቲክቶክ ዕጣ ፈንታ ለመወሰን የአሜሪካና የቻይና መሪዎች ሊያወሩ መሆኑን ራሳቸው ፕሬዚዳንቱ ዶናልድ ትራምፕ አረጋግጠዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒና የጠልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። አሜሪካ እንደ ፎከረችው አድርጋለች። በተወሰኑ ቀናት ውስጥ ሁለተኛውን አደንዛዥ እጽ ጭኗል ያለችውን መርከብ በሚሳኤል አጋይታለች። ዶናልድ ትራምፕም በማኅበራዊ ሚዲያቸው ከመጻፍም በዘለለ መርከቡ ሲመታ የሚያሳይ ቪዲዮ ለቀው ዓለም ተቀባብሎታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከቬንዙዌላ በሚነሱና ወደ አሜሪካ በሚመጡ እጽ በጫኑ መርከቦች ላይ እርምጃ ወስዳለሁ ማለታቸው የሚታወስ ነው። በካሪቢያና አካባቢ ያሉ የእጽ ነጋዴዎች ላይ ከፍተኛና ጥብቅ እርምጃ እየወሰድኩ ነው የምትለው አሜሪካ አሁንም ይህንን አጠናክሬ እቀጥላለሁ እያለች ትገኛለች። መርከቡ ሲመታ ሶስት ሰዎች ሕይወታቸው እንዳለፈም ዶናልድ ትራምፕ በማኅበራዊ ሚዲያቸው ትሩ ሶሻል ላይ አረጋግጠዋል። የቬንዙዌላው ፕሬዚዳንት ኒኮላስ ማዱሮ በበኩላቸው አሜሪካ በቬንዙዌላ አቅራቢያ እያደራጀች የምትገኘው ጦር የቬንዙዌላን መንግሥት ለመፈንገል እንጂ የአደንዛዥ ዕፅ ንግድን ለማቆም አይደለም ባይ ናቸው። ዶናልድ ትራምፕ ደግሞ መልሰው እንዲህ አሉ። ተጠንቀቁ፣ አሜሪካውያንን የሚገድል አደንዛዥ ዕፅ ወደ አሜሪካ የምታዘዋውሩ ሰዎች እናድናችኋለን በማለት ዶናልድ ትራምፕ አስፈራርተዋቸዋል። ከ13 ቀን በፊትም በተመሳሳይ ከቬንዙዌላ ተነስቶ ወደ አሜሪካ ሊገባ ነው በተባለ መርከብ ላይ እርምጃ መወሰዱ የሚታወስ ነው። አሜሪካ አደንዛዥ ዕፅን እዋጋለሁ ማለቷ ብዙዎች በቁም ነገር የማይወስዱት የቬንዙዌላውን ፕሬዚዳንት ኒኮላስ ማዱሮን ላገኘ 50 ሚሊዮን ዶላር እሸልማለሁ ማለቷን ተከትሎ ነው። ምክንያቱም የእጽ ንግድ ከሆነ ኒኮላስ ማዱሮ እጽ ነጋዴ ናቸው የሚለውን ነገር በሌላ መንገድ ማረጋገጫ ካልተገኘለት በስተቀር ሰውየውን እፈልገዋለሁ አስሮ ላስረከበኝ 50 ሚሊዮን ዶላር እሰጠዋለሁ ማለት አስፈላጊ ስላልሆነ ቬንዙዌላም ይህ ገብቷት የተለያዩ መግለጫዎችን እያወጣች ስትገኝ የጦር ሚሊሻዎቿንም በማሰልጠንና በማደራጀት ላይ ትገኛለች። የቬንዙዌላ የሀገር ውስጥ ሚኒስትር ዲዮስ ዳዶ ካቤዮ ደግሞ አሜሪካ ለምታውጅብን ጦርነት የረጅም ጊዜም ቢሆን እንዘጋጃለን ብለዋል። ወደ መካከለኛው ምስራቅ ስናመራ የዱሃው ጉባኤ እስራኤልን በማውገዝ ተጠናቋል። የአረብ ሊግ እና የእስላማዊ ትብብር ድርጅት በጋራ ያዘጋጁት ይህ ጉባኤ ኳታር በእስራኤል ጀት ከተጠቃች በኋላ የተደረገ አስቸኳይ ጉባኤ እንደሆነ ይታወቃል። በአረብ ሊግ እና በእስላማዊ ትብብር ድርጅት ስር የሚገኙ ወደ ስልሳ የሚሆኑ ሀገራትም ጉባኤው ላይ ተሳትፈዋል። ሁሉም ሀገራት ከእስራኤል ጋር ያላቸውን ግንኙነት ያጢኑ፣ የኢኮኖሚ የዲፕሎማሲም፣ ሆነ አንዳች ግንኙነት ያላቸው ሀገራት ሁሉ ከእስራኤል ጋር ያላቸውን ነገር በደንብ ይፈትሹት በሚል የአቋም መግለጫ ነው የዶሃው ጉባኤ የተደመደመው። በኳታሩ ጉባኤ ለእስራኤል እውቅና ያልሰጡ ብቻ ሳይሆኑ ለእስራኤል እውቅና የሰጡት የተባበሩት አረብ ኤምሬትስ፣ ባህሬን፣ ግብፅ፣ ዮርዳኖስ፣ ሞሮኮን ጨምሮ የተለያዩ ሀገራት ተገኝተዋል። እስራኤል ከተባበሩት መንግስታት ድርጅት አባልነት ትወገድ የሚል ምክረ ሐሳብ በአቋም መግለጫውም ላይ ታይቷል። ይህ በተባለ ማግስት የአሜሪካዊ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወደ ኳታር ማቅናታቸው ደግሞ ለጉዳዩ ሌላ ትኩረት እንዲሰጥ አድርጓል። የአሜሪካ አጋር የሆነችውና ግዙፉን የአሜሪካ የጦር ቤዝ የምታስተናግደው ኳታር በእስራኤል መጠቃቷን ተከትሎ ከፍተኛ ብስጭት ውስጥ ትገኛለች። ሌሎች የአሜሪካ አጋሮችም እኛ የጦር ቤዝሽን እዚህ የምናስተናግድልሽ እንዲህ አይነት ጥቃቶች ካሉ እንድታስቀሪልን ነው እንጂ፣ ታዲያ ለምንድን ነው እያሉ የደህንነት ዋስትና አልሰጠሽንም በሚል አሜሪካን እየወቀሱ እንደሚገኙ እየተሰማ ነው። ለዚህም ነው በዶሃው ጉባኤ ሰብሰብ ብለው እስራኤልን እያወገዙ አሜሪካን እያስጠነቀቁ የሚገኙት። በዶሃው ጉባኤ ላይ የኢራኑ ፕሬዝደንት መሱድ ፐዘሽኪያን፣ የኢራቁ ጠቅላይ ሚኒስትር መሐመድ ሺያ አልሱዳኒ፣ የቱርኩ ፕሬዝደንት ረሲብ ጣይብ ኤርዶዋን እና የፍልስጤም አስተዳደር ፕሬዝደንት መሐሙድ አባስ ተገኝተዋል። ከዚሁ ጋር ተያይዞ የሚነሳው ነገር ኢራን ከወራት በፊት በሰኔ ወር አካባቢ ያሰማችው ትንቢት ነው። ኢራን ከእስራኤል ጋር የ12 ቀናት ጦርነት ባደረገችበት ሰሞን ከእስራኤል ጥቃት ሲመጣ እንዲህ ነበር የኢራኑ ፕሬዚዳንት መሱድ ፐዘሽኪያን የተናገሩት። ነገ የትኛውም የአረብ ወይም የእስላማዊ ሀገር ዋና ከተማ በእስራኤሎች ይጠቃል። ተራው የናንተ ነው። ይህ እንዳይሆን ግን ማድረግ ትችላላችሁ በማለት ለመላው የአረብና የሙስሊም ሀገራት ተጠንቀቁ የሚል መልእክት አቅርባ ነበር። ኢራን ታዲያ ይህ ትንቢት ከወራት በኋላ በመስከረም ወር ላይ ተከስቶ የአሜሪካ ልዩ አጋር የሆነችና አትነካም የምትባለዋ ኳታር ዋና ከተማዋ በእስራኤል ጀቶች መደብደባቸው ኢራኖች ከወራት በፊት ይህን አይተውት ነበር እንዲባል አድርጓል። ወደ ሌሎቹ ጉዳዮቻችን ስናልፍ እንግሊዝ የጦር አውሮፕላኖቿን ወደ ሩሲያ ድንበር ልታስጠጋ እንደምትችል ታውቋል። ዩሮፋይተር እየተባለ የሚጠራውን ግዙፍ የጦር አውሮፕላን ወደ ሩሲያ ድንበር አካባቢ አስጠጋለሁ ብላለች እንግሊዝ። ይህንን ደግሞ የሀገሪቱ ጠቅላይ ሚኒስትር ኪርስታርመር አረጋግጠዋል። የጦር አውሮፕላኖቹ ወደ ሩሲያ ድንበር የሚሄዱት ፖላንድን ለመከላከል እንደሆነም ተሰምቷል። የፈረንሳዮቹን ራፌል ጀቶች፣ የጀርመኖቹን ዩሮፋይተሮች፣ የዴንማርኮቹን ኤፍ 16 የጦር ጀቶች በመከተል እንግሊዝ የጦር ጀቶቿን ወደ ፖላንድ ማሰማራቷ ነገሩ እየከረረ መምጣቱን አመላካች ሆኗል። በምስራቃዊ እንግሊዝ ከሚገኘው ኮኒንግስ ቢ የጦር ሰፈር እየተነሱ ለፖላንድ ድጋፍ ይሰጣሉ የተባሉት እነዚህ የጦር ጀቶች ቮያገር በተባለ ሌላ ነዳጅ ቀጂ አውሮፕላን እንደሚታጀቡም ነው የታወቀው። ከሩሲያ የሚነሱ ትንንሽ ድሮኖችን ለመከታተል ና ለመቆጣጠር ይህንን እርምጃ እንወስዳለን ብላለች እንግሊዝ። ይሄ ጥንካሬን ብቻ ለማሳየት ሳይሆን ወረራን ወይም ደግሞ መጋፋትን ለማስቆም የምናደርገው ነገር ነው። የኔቶን የአየር ክልል እናስጠብቃለን ብለዋል የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር። ቼክ ሪፐብሊክ ሶስት ሄሊኮፕተሮችን ወደ ፖላንድ የላከች ሲሆን ስፔን፣ ጣሊያንና ስዊድንም ድጋፋቸውን አረጋግጠዋል። 19 የሚሆኑ የሩሲያ ድሮኖች ድንበሬን ጣሱ ብላ ለመላው ዓለም ያስተጋባችው ፖላንድ ከኔቶ ሀገራት ልዩ ድጋፍ እየጠየቀች ትገኛለች። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባን ያስጠራችው ዋርሶ የሆንኩት ነገር ይታወቅልኝ ብላ ጥሪ ያቀረበችው ፖላንድ 30 ሺህ የሚሆነውን ጦር ይዛ ከኔቶ አባል ሀገራት ጋር አይረን ዲፌንደር 25 የተባለ ወታደራዊ ልምምድ ስታቀርብ ሩሲያን መተንኮስ ሳይመስላት፣ አሁን ግን የሩሲያ ድሮኖች ወደ ድንበሬ እየመጡ ነው ማለቷ በብዙዎች እየተነሳ ያለ ጉዳይ ነው። በተመሳሳይ ሩሲያና ቤላሩስ ዛፓድ 2025 የተባለውን ወታደራዊ ልምምዳቸውን አጠናቅቀዋል። 13,000 ወታደሮችን ያዋጡት ሞስኮና ሚንስክ እኛ ኔቶን ለማስፈራራት አይደለም ይህንን የምናደርገው በሚል የኔቶን ማስፈራሪያ ውድቅ አድርገዋል። በተመሳሳይ የፖላንድ መንግሥት በዩክሬን ምንም ዓይነት የጦር ጀት ወይም ድሮን እንዳይበር ይታገድልን ሲሉ የአውሮፓ ህብረትን እየጠየቁ ይገኛሉ። የፖላንድ የውጭ ጉዳይ ሚኒስትር ራዶስሎ ሲኮርስኪ የአውሮፓ ህብረት ይህንን ማድረግ እንዳለበት እናምናለን፣ የእኛ አቋም ይህ ነው ብለዋል። በተመሳሳይ ማዕከላዊ ዋርሶን ሊመታ ወይም ሊቃኝ ነው የበረረው የተባለ ድሮን መመታቱን ፖላንድ አረጋግጫለሁ ብላለች። ከዚህ ጉዳይ ጋር በተገናኘም ሁለት የቤላሩስ ዜጎች በቁጥጥር ስር ውለዋል ብላለች። ዋርሶ የሀገሪቱ ቤተ መንግስት በሚገኝበት የሩሲያን ጨምሮ የተለያዩ ኤምባሲዎች በተጠራቀሙበት የቤልቬደር አካባቢ ነው ድሮኖቹ ታይተዋል የተባሉት። እነዚህን ድሮኖች መተን ጥለናቸዋል ያለችው ፖላንድ ተጨማሪ ምርመራዎችን እናደርጋለን ወሳኝ የሚባሉና በርከት ያሉ መንግስታዊ ሕንፃዎች በአካባቢው እንደነበሩም አረጋግጣለች። በሌላ በኩል ኔቶ አሁን ለተፈጠረው ግጭት ዋና ተጠያቂ እንደነበረ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አረጋግጠውልኛል ሲሉ እውቁ ኢኮኖሚስት ጄፍሪ ሳክስ ተናግረዋል። ከጣሊያኑ ኢልፋቶ ጋዜጣ ጋር በነበራቸው ቆይታ ነው ጄፍሪ ሳክስ ይህንን የተናገሩት። የክብር ሽልማት ሊሰጣቸው ጦርነቱ የካቲት ላይ ተጀምሮ ግንቦት ላይ ፓሪስ የተገኙት ጄፍሪ ሳክስ ኢማኑኤል ማክሮን በአደባባይ ከሚናገረው በተጨማሪ ከዚህ ጦርነት ጀርባ እኛም እጃችን አለበት በሚል ነግረውኛል። በአደባባይ ሌላ ይናገራል፣ በግል ግን እንዲህ ይናገራል በማለት የፈረንሳዩ ፕሬዝዳንት የሄዱበትን መንገድ ክፉኛ ተችተዋል። ጄፍሪ ሳክስ የጀርመኑ ቻንስለር ፍሬድሪክ መርዝ፣ የዩናይትድ ኪንግደሙ ጠቅላይ ሚኒስትር ኪር ስታርመር እና ራሱ ኢማኑኤል ማክሮን ጦርነት የተጠሙ የአውሮፓ መሪዎች ናቸው ሲሉ ነው ጄፍሪ ሳክስ የተናገሩት። እውቁ ኢኮኖሚስት እንዲህ አይነት ነገር በተለያዩ ፖድካስቶች እና መድረኮች ሲናገሩ መስማት የተለመደ ቢሆንም በምዕራባውያን ዘንድ ግን ብዙም ጆሮ የሰጣቸው ያለ አይመስልም። በመጨረሻም የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና የቻይናው አቻቸው ሺ ጂንፒንግ ሊመክሩ ነው። ምንን በተመለከተ? ቲክቶክን የቲክቶክን እጣ ፋንታ ለመወሰን ሊነጋገሩ ነው ብለው ማረጋገጫ የሰጡት ደግሞ የአሜሪካ የገንዘብ ሚኒስትር ስኮት በሰንት ናቸው። በየጊዜው ሲራዘም የቆየው የቲክቶክ እጣ ፋንታ በሁለቱ ሀገራት መካከል ፖለቲካዊ ክረት ባለበት በዚህ ሰዓት ለንግግር ቀርቧል። በንግድና በተለያዩ ጉዳዮች እየተነታረኩ የሚገኙት ቤጂንግና ዋሽንግተን 170 ሚሊዮን አሜሪካዊ ተጠቃሚዎች ያሉትን ቲክቶክ በተመለከተ የመጨረሻውን ውሳኔ እንደሚወስኑ ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተሻለ ነገር እየመጣ ነው ሲሉ መናገራቸው ይታወሳል። ባይት ዳንስ እየተባለ በሚጠራው የቻይና ኩባንያ የሚተዳደረው ቲክቶክ ሙሉውን ወይም አብላጫውን ድርሻ ለአሜሪካ እስካልሸጠ ድረስ በአሜሪካ ሕጋዊ ሆኖ መቀጠል አይችልም ብላ አሜሪካ ህግ እንዳወጣችበት ይታወቃል። ዶናልድ ትራምፕ እስካሁን ድረስ ቲክቶክ በአሜሪካ ጥቅም ላይ እንዳይውል የሚያደርገውን ህግ ለጊዜውም ቢሆን ቢያራዝሙትም እስካሁን ግን የመጨረሻ መፍትሄ አልተሰጠውም። አሜሪካ ከዚህ ቀደም ቲክቶክ አሜሪካውያን ተጠቃሚዎችን ለደህንነት ችግር ያጋልጣችኋል፣ ስትል ስትከስ ቆይታለች። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።